ሰላም ያገር ሰው እንዴት ናችው? ዛሬ ተልባና ሱፍ እላዘጋጅ ነው። ሱፉ ይለቀምና ይቀቀላል። ከተቀቀለ በኋላ ይፈጭና ይጨመቃል። በጭማቄ ውሃ ደግሞ ተልባው ይለቀምና ይቆላል። ከተፈጨ በኋላ በዚህ በሱፉ የተልባ ድል ሰራለሁ ማለት ነው። ተከታተሉ። አሁን ይህንን ተልባውን እለቅማለው። ምንም ንጹህ ነገር የለም። የተገዛ ነገር ንጹህ ይመስላል። እንደዚህ ስናየው ከላይ ማለት ነው። ስንገዛው፣ ስንለቅመው ግን የማይወጣው ነገር የለም ሳር የሚመስል ነገር፣ አፈር የሚመስል ነገር ይወጣዋል። ተልባውንም ሱፉንም ለቅሜ ተልባውን እቆላለሁ፣ ሱፉን ደግሞ ቀቅላለሁ ማለት ነው። ተልባውን እንደዚህ ወፈር ባለ መጥበሻ አምስት አምስት እናደርገዋለን። ያውን ጫጫ ተልባ ጫጫ ጫጫ ይላል ያው ምናምን ከደን እናደርገዋለን። ሰሀን ነገር እንደዚህ ስድር እናደርገዋለን። ካለበለዚያ ተንጣቶ ነው የሚያልቅብን። ተልባ ቢንጫጫ በአንድ ሙቀጫ ይባላል። ሱፋችንም እየበሰለ ነው የው እዚህ ጋር ከለሩ እየቀየረ ነው የው። ተልባው እንደዚህ ታምሷል። ተልባ ሲታምስ እንደዚህ ነው የሚሆነው። ከለሩ ግን ተልባ መቀዝቀዝ አለበት በትሪ ወይም በሰፌድ ላይ ገልብጠን በጣም በደረቅ እቃ በደንብ መቀዝቀዝ አለበት። እስኪቀዘቅስ ከፈጨ ነው ልንቅጥ ነው የሚለው ልንቅጥ ያለ ተልባ ነው የሚሆነው። አይፈጭልንም፣ እሺ ብሎ ማለት ነው። ይሄንን ዘርሬ በደንብ እስኪቀዘቅስ ድረስ አቆየዋለሁኝ። አሁን ተልባው ቀዝቅዟል። በቡና መፍጫ ፈጨዋለሁኝ። ተልባ ደቅቅ ብሏል። እቃ ብሎ ስለ ቀዘቀዘ ማለት ነው። ተልባ አይነፋም። እንደዚሁ እንዳለ ነው የምንጠቀምበት። በጣም ልንቅጥ ሳይል እንደዚህ በተን ሲል ነው የምናወጣው። እንደዚህ እያደረኩኝ ፈጭቼ ጨርሳለሁ ማለት ነው። እዚህ ጋ ይቀረኛል አሁን ደግሞ ሱፉን እፈጫለሁኝ በጁስ መፍጫ። ሱፉን እንደዚህ ዘክዘክ ባለውን ፊት ጥልል አድርጉት። የሱፉ የተቀቀለበት ውሃ አንጠቀምበትም። የምንፈጫውን ውሃ ነው እንጂ የምንጠቀመው የተቀቀለበትን ውሃ አንጠቀምበትም። እንደዚህ ሱፉን ጥልል እንዲልልን እንዲቀዘቅዝም ጭምር ነው። ካልቀዘቀዘ አንፈጫውም። እንደዚህ አድርገን ጥልል እናደርገዋለን። የተቀቀለበት ውሃ አያስፈልገንም። ሱፉን እንደዚህ አጥልየዋለሁኝ። አሁን ሲቀዘቅዝ ፈጨዋለሁ። ውሃውን ያጠለልኩት ውሃ ይሄ ነው። እንደዚህ ውሃው ይሄን ነው የሚመስለው ሲቀቀል የሱፉ ውሃ የመቀቀያው። አሁን ሱፉ ቀዝቅዘዋል። እኔ በዚህ በጁስ መፍጫ ነው የምፈጨው ከፍ ያለ ጁስ መፍጫም ከሆነ ይሆናል። ስንፈጭ በደንብ አልፈጭ ካለን ትንሽ ውሃ ጠብ እያደረግን መፍጨት እንችላለን። እንደዚህ እየፈጨሁኝ በጃር በጠብጠዋለሁኝ። እንደዚህ ይሆናል። ይኸው ሲፈጭ እንዲለም የሆነው ትንሽ ውሃ ጠብ አድርጌ ነው እየፈጨሁት እና በእንደዚህ አይነት ጃር አስቀምጠዋለሁኝ። ሱፉ ትንሽ በርከት ያለ ስለሆነ ጃር ውስጥ ለመበጥበጥ እንዲመቸኝ ብዬ ነው ይሄው እንደዚህ ፈጭቸዋለሁኝ። በወፍራሙ ወፍራሙ ላይ ነው የፈጨሁት። አሁን ውሃ ጨምርበታለሁኝ። ውሃ የሱፉን ውሃ ቀጠን ለማድረግ እንዳይቀጥንም በጣም እንዳይወፍር። ወፈር ሲል ነው የሚያምረው የሱፍ ውሃ። በጣም ሲቀጥን ውሃ ውሃ ነው የሚለው እና እንደዚህ በጥብጨዋለሁኝ። አሁን አጠለዋለሁ። የሱፉን ውሃ ትንሽ ጠቅጠቅ ባለ ማጥለያ ነው የምናጠለው። እንደዚህ አይነት ጠቅጠቅ ያለ ማጥለያ። ቅድም ዘክዘክ ያለ ማጥለያ ነው የተጠቀምኩት፣ ዘርዘር ያለ ነው። አሁን ደግሞ በዚህኛው ማጥለያ ውሃውን አጠለዋለሁኝ።

መጠቀም እንችላለን። እንደገና ይሄንን እንደገና በሌላ ውሃ ስናሸው ወተት ይወጣዋል እስከ መጨረሻው ማለት ነው። አልጨረስኩም እኔ አጥልዬ፣ ትንሽ እዚጋ ይቀረኛል። የቀረውንም ላጥልልና የሱፉ ውሃውና ተልባው ተዘጋጅቷል። አሁን ተልባውንና ሱፉን መለወስ ነው። አሁን ድልሁን ነው የምንሰራው። ተልባውን አድርገን ይህንን ሱፉን ውሃ አድርገን በዚህ እንሰራለን ማለት ነው። የሱፉ ውሃ ከስር ላድርግ እና ተልባ ደግሞ አደርግበታለሁኝ። የሱፉን ውሃ ወፈር አድርጉት፣ አታቅጠሩት። ቆንጆ ነው የሚሆነው፣ እንደሱ ሲሆን፣ ከዛ የተልባውን ዱቄት እያደረግን ሱፉን በተልባ ብጥብጥ እናደርገዋለን ማለት ነው። እንደዚህ አድርገን በደንብ አድርገን በማማሰያ በደንብ ምቱት። ተልባ እንደዚህ በደንብ ሲመታ ልክ እንደ ሽሮ ይለደልዳል ። መለድለድ ማለት ምንድነው? መወፈር ማለት ነው። እየወፈረ እየወፈረ ነው የሚሄደው። እንዳይጓጉልብን እንደዚህ ምትት እናደርገዋለን። ድልህን ለመስራት በጣምም ቀጭን እንዳይሆን ተልባ እየጨመረን በጣምም ቅጥን ሳይል በጣምም ሳይወፈር፣ እስኪ ትንሽ ልጨምርበት። ቆንጆ ነው የሆነው። እንደዚህ ሆኖ ከዛ ነጭ ሽንኩርትና ዝንጅብል ደግሞ ጣል እናደርግበታለን። ቆንጆ ነው የሚሆነው። ትንሽ ኮረሪማ ካላችሁ ደግሞ ኮረሪማ እየተፈጨ ኮረሪማ ነስነሳ አድርጉበት። ቆንዶ በርበሬ ካለ ደግሞ ቆንዶ በርበሬም በትንሹ ሳይበዛ እንዳያቃጥለን አድርገን ቆንዶ በርበሬ ትንሽ ደግሞ በርበሬ ወይም ሚጥሚጣ እናደርግበታለን። ስንበላ ማድረግ እንችላለን። ለመልኩ ግን አሁን እንደዚህ ሲጨመር ቆንጆ ነው የሚሆነው። ጨውም ደግሞ ያስፈልገናል። ከተቀመጠ እስከ ሁለት እስከ ሶስት ቀን ሊቀመጥ ከሆነ ትንሽ ጨው ያስፈልገናል፣ ለጣዕሙ ማለት ነው። እንደዚህ አድርገን ቆንጆ አድርገን እንሰራለን። ያው ቆንጆ ነው የሆነው። በእውነት እንደው ወጥ ያስመርጣል። ተልባ በሱፍ እንደዚህ አድርገን አዘጋጅተን በቃ መመገብ ነው። በጣም ነው ቆንጆ የሆነው። የሱፋሁዋን በቃ እናስቀምጣለን። ይሄንንም እንደዚህ በቃው እንዳለ ክድን እናስቀምጣለን ፍሪጅ ውስጥ መጠቀም እንችላለን። ከተረፈን እስከ ሶስት ቀን እስከ ሰባት ቀን ይቀመጣል። ቆንጆ ነው የሆነው። የተረፈንን የሱፉሃ ደግሞ በብልቃጥ ነገር አድርገን ወይ በጠርሙስ አድርገን ፍሪጅ ውስጥ እንጨምራለን። ይሄ ደግሞ የተረፈኝ የሱፍ ውሃ ነው። የሱፍ ውሃውን ሲተርፍ እንደዚህ አድርገን ክድን አድርገን ፍሪጅ ውስጥ ማስቀመጥ እንችላለን። ክዳን ባለው ነገር አድርገን እንደዚህ መቀመጥ ይችላል። ፍሪጅ ውስጥ አስቀምጡት እና እያወጣን መጠጣትና መጠቀም እንችላለን ማለት ነው። የሱፉን ወተት እንደዚህ ወፈር አድርጋችሁ ስሮች ስትሰሩ አታቅጠኑት። ቆንጆ ነው የሚሆነው እስቲ ቀመስ። ሙያው ቆንጆ ነው የሚሆነው እርግጠኛ ነኝ። እንደዚህ ወፈር አድርጋችሁ ስሩ። አጥቅሳችሁ ለመብላት ደግሞ በተረፈው የሱፍ ውሃ በተረፈው የሱፍ ውሃ እንትን እየቀጠልን አጥቅሰን መፈትፈት እንችላለን። ይሄንን ለመፈትፈት ማለት ነው። እስቲ ልቅ መሰው። ጨውም ቆንጆ ነው። ሁሉ ነገር ተስተካክሏል። ሚጥሚጣ የሚፈልግ ሰው ደግሞ በሚጥሚጣ ቀላቅሎ መብላት ይችላል። ተልባ በሱፍ እንደዚህ ተበጥብጦ ይበላል። እንብላ እንብላ ቆንጆ ነው። ይሄ ተከድኖ ፍሪጅ ይቀመጣል። እኔ እስከ ሶስት ቀን እስከ ሳምንት ተጠቀምበታለሁ። የሱፉ ውሀም ደግሞ እንደዚህ በዕቃ ተደርጎ ይቀመጣል። በዕቃ ተደርጎ ይቀመጣል። ትንሽ ጨው፣ ጤና አዳም ካላችሁ ደግሞ ጤና አዳም ጨምሩበት። እኔ የጤና አዳም ፍሬ ነው ያለኝ ጤና አዳም ቅጠሉ የለኝም። ፍሬውንም ጣል ማድረግ ትችላላችሁ፣ ግን እንዳይመርስ ሳይበዛ በትንሹ አድርጉ። ይሄ ሱፍሃም ፍሪጅ ይቀመጣል። የተረፈውን በእቃ ክድን አድርገን እናስቀምጣለን። ቆንጆ ነው። እስቲ ውይ፣ በጣም ይጣፍጣል። ቆንጆ ነው። እንደዚህ አድርጋችሁ ተመገቡ። ስለተከታተላችሁኝ አመሰግናለሁ። ደና ሁኑ።